ች ሶስት ዓመት ከሶስት ወር የተማሩት መረዳት እንዳልቻሉ ያንን ትምህርት ባለመረዳታቸው ተስፋ ወደ መቆረጥ ያደረሳቸው አይናቸው እንዳደረጋቸው ሁ ሁሉ ዛሬ ስለትሱስ ጊዜ ጥያቄ እንጂ ቤተክርስቲያን ግን የጠራ ትምህርት ጥርት ያለ ትምህርት ጥርት ያለው ክርስቶስ ማነው? ኢየሱስ ማነው? ለሚለው በጣም የበቃኝ ልጅ የሆነ ሰፊ የሆነ በዚህ ጊዜ የማያልቅ ዘመናችን ሙሉ እያነበብን ብንዘልቅ የማንጨርሰው ትምህርት ነው። ደግሞም ስንማር ነው። ግን አሁን ዓይናችን እንደተያዘ አሁን ወደ የትኛው ኢየሱስ ለመሄድ እንደሆነ አልገባኝም። ድንግል ማርያም ከወለደችው ውጭ ሌላ ኢየሱስ አለ? ተንብራ ኢየሱስ ጅራ ያሰባዋል ጅራ የለ ወደ የትኛው ኢየሱስ ለመሄድ እንደሆነ አለ። አሁን ዋናው ግን እንድትረዱት የፈለግኩት? በዚህ ጉዳይ ላይ ብዙ መጻሕፍት ተነግረናል። ብዙ መጻሕፍቶቹ ተጠቅሶ ተምረናል። በዚያ አውደ ምህረት ላይ አሁንም አይኖቻችን እንደተያዙ ናቸው። አሁን እንዳናውቀው አይኖቻችን የተያዙብን ብዙዎች ስለ ምስጢረ ጥምቀት ስለምስጥር ቁርብ ስለ ምስጥረ ትንሣኤ ቦታ ስለ ነገረ ማርያ ስለ ነገረ ስለ ነገረ ጻድቃን አሁንም ስለ ጉዳይ ይነገራናል እንማራል አሁንም ሚገርመው እኮ አሁን እነዚህ ክርስቶስ አብሯቸው የተጓዙ ያሉ ተጓዦቹ ሦስት ዓመት ከእሱ ጋር ውለዋል፣ ከእሱ ጋር አድረዋል። ነግሯቸዋል። እሞታለሁ ብሏል፣ እቀበራለሁ ብሏል፣ እነሳለሁ ብሏል። ምን ብሏል? አረ ንገሩኝ ምን ብሏል? ሙች አልቀርም፣ ተቀብሬ አልቀርም፣ እነሳለሁ እኮ ብሏል። አሁን እነሱ ግን ሞቱ ላይ ብቻ መቀበሩ ላይ ብቻ ነው። ትንሣኤው ተሰብሮ መልአኩ ቅዱስ ገብርኤል በዚህ በማቴዎስ ወንጌል ምዕራፍ ስምንት ቁጥር ሰባት ላይ ለማርያም መግደላዊት እንደተናገረ ተነስ ክበሉ ኧረ ተናገር እንደተናገረ ጮክ በሉ እንጂ እንደተናገረ ዩየለ እና እዩ ምን እንዳለ፣ አረ ቃሉም ምን ምን እንዳለ እንደተናገረ አቱቴ የለም። ስለዚህ ጌታችን ያልተናገሩ የለም። ቅዱስ ጳውሎስም በዚህ በአንደኛ ቆሮንቶስ ምዕራፍ አምስት ላይ መጽሐፍ እንደሚል ስክበ በምግብ የላቸውም መጽሐፍ እንደሚል ክርስቶስ ሞተ ክርስቶስ ተቀበረ ክርስቶስ ተነሳ ክርስቶስ ምን አለ ተነሳ መጽሐፍ የሚለው ምክንያቱም መጽሐፍ ስለ ክርስቶስ ሞት ስለ ክርስቶስ መቀበር ብቻ ተናግረው ዝም አይልም ክርስቶስ ምን ይላል ነው ይነሳ ክርስቶስም ስለ ራሱ ይህንን መቅደስ አፍርሱ፣ በሶስተኛው ቀን ምን ለዋለሁ አስነሳዋለሁ፣ ስለ ራሱ ሰውነት ነበረ ሲናገር። ይህ እንዳያውቁ አይናቸው ተይዞ ቀላላይ የእኛም ስለ ብዙ ጉዳይ አይናቸው ተይዞ፣ እነዚህ ታዲያ አይናቸው ተይዞ የተያዘውን አይናቸው ለማየት የበቃው በምንድነው ቢባል በመጀመሪያ በእግዚአብሔር ቃል እስከ ንገርህ በማን ቃል ነው? ታራ ንገርህ በማን ቃል ነው? የእግዚአብሔር ቃል። በነገራችን ላይ የተሰወረብንን እንዲገለጥል ያላየነውን እንድናይ ጨለማውን፣ በጨለማው ውስጥ ወደ ብርሃን ደግሞ መራራው ጣፋጭ የሚሆነው በማን ቃል ነው? እስከ ንገርህ በማን ቃል ነው? በእግዚአብሔር ቃል። የእግዚአብሔር ቃል ትኩረት ሊሰጠው የሚገባ ጉዳይ ትኩረት አልሰጠነው፣ ግን ትኩረት ሊሰጠው የሚገባ ጉዳይ፣ የእግዚአብሔር ቃል። አሁን ክርስቶስ እንዲያውቁት ያደረጋቸው የእግዚአብሔር ቃል። እግዚአብሔር ቃል እንዴት ብትሉ፣ እዚሁ ስናነብ ክርስቶስ ቃሉን አስተባላቸው እንደዚህ ብሎ ማለት ነው ከእኛ ጋር ከነበሩት ወደ መቃብሩ ሂደው ብለው ከነገሩት በኋላ እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የመከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለም እና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተላቸው ምን አለላቸው አረ ንገሩ ምን አለላቸው? ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍ የተጻፈው ምን አለላቸው? እስክበሉልኝ ስለ እርሱ ምን ያለው ንገሩኝ። ምን ያለው የተጻፈው፣ በመጻሕፍት የተጻፈው ታረጉም። አንዱ ለአይናቸው መከፈት ትልቁ ምክንያት ይህ ትምህርት ይህ የእግዚአብሔር ቃል። ሁለተኛው መቼም ታውቃላችሁ ክርስቲያኖች፣ ወደ ሁለተኛው ነጥብ ከመሻገራችን በፊት ብዙዎቻችን ከኃጢአት ወደ ጽድቅ መሻገር የምንችለው በማን ቃል ነው? አረ ተናገሩ፣ በማን ቃል ነው? በእግዚአብሔር። ከጨለማ ወደ ብርሃን መውጣት የምንችለው በማን ቃል ነው? በእግዚአብሔር ከክፉ ተግባር ወደ መልካሙ ተግባር የመሻገር የምንችለው በማን ቃል ነው? በእግዚአብሔር። ከዲያብሎስ እቅፎትን ወደ እግዚአብሔር እቅ እንድንገባ የሚያደርገን የማን ቃል ነው? ሰገለኙት ሰገለኙት ሰገሌ ዋቀ እዩ በደንባ የእግዚአብሔር ቃል ብዙ ጥቅሞች አሉ። በጣም ብዙ ጥሩ እኔ የተወሰኑትን እስኪ ዝም ብዬ ጠቁማቸው ልላል። በእግዚአብሔር ጋር ከወደቁበት የተነሱትን ሰዎች እስኪ ጥቂት ነገር ንገራ። ዝም ብዬ መልእክት እንደ ሀሳብ ጠቁም አድርገል። ለምሳሌ የነነዌ ሰዎች ሊጠፉ ስንት ቀን ነበር የቀራቸው? ተነገሩ ስንት ቀን ነው የቀራቸው? ጉያ ማይቃተዋል ጉያ ሶስት ቀን ብቻ ቀርቷቸው በዚህ ቀን አዋይ ሰምታችሁ ምትመለሱ ከሆነ የእግዚአብሔርን ቃል ሰምታችሁ፣ በፍጹም ግን አይሆንም የምትሉ ከሆነ ግን ትጠፋላችሁ። ግን ለመጥፋታችሁ፣ ለመዳናችሁ ስንት ቀን የቀራችሁ አለ? ሶስት ቀን። ይህ እግዚአብሔር የእኔ ቃል አይደለም። እግዚአብሔር እንዲህ ይላል። እስኪ ነገር ማን እንዲላ እግዚአብሔር ነው የሚለው አለ ይሆናስ የእኔ ሀሳብ አይደለም። የእኔ መልእክት አይደለም። የእኔ ትምህርት አይደለም። እግዚአብሔር ለእናንተ ያለው መልእክት ቃሉ ይሄ ነው። ትጠፋላችሁ፣ ትደናላችሁ በስንት ቀን ውስጥ? እነሱ ግን ሦስቱም ቀን የእግዚአብሔርን ቃል ሰምተው ከሞት ከጥፋት ዳናባ። የማን ቃል ሰምተው ንገሩ፣ የማን ቃል ሰምተው የእግዚአብሔር ቃል ባይመጣላቸው ኑሮ ይተው የእግዚአብሔርን ቃል ባይሰሙ ኑሮ ከጥፋት፣ ከሞት አመድ ከመሆን መዳናዊችሉ። እስኪ ደግሞ የእግዚአብሔርን ቃል ባለመስማት ደግሞ ከጠፉት መካከል አንድ ለእግዚአብሔር ክብር ስላልሰጠ፣ እስክበሉ ሄሮድ ለእግዚአብሔር ክብር ስላልሰጠ የእግዚአብሔር መልአክ ከሰማይ ወረደና መታ በትል ተበልቶ እዩ። በመጽሐፍ ቅዱስ ላይ የተመዘገበ ቃል። ሄሮድስ ለማን ክብር አልሰጠም? ለእግዚአብሔር ክብር አለመስጠት ማለት ነው። ማለት አልሰማም። ዘመኑ ዘመነ ሐዋርያት ነው የነበረው። ሄሮድስ አካሄዱ ጥሩ አልነበረም። ኃጢአት ብቻ ነው የሚያስበው። ኃጢአት ብቻ ላይ የተሰማራ ሰው ነበረ። ኃጢአት ብቻ ነበረው። ኃጢአት ብቻ ነበረው። የእግዚአብሔር ቃል ነው ማለት ነው። ሁለተኛው ክርስቶስ እንዲያውቁት ያደረጋቸው ክርስቶስ የሰጣቸውን ያንን የተቆረሰ እንጀራ፣ ያ የተባረከ እንጀራ፣ ክርስቶስ የሰጣቸው እንጀራ የተባረከ እንጀራ ሲበሉ ክርስቶስ እንደሆነ አውቀው ያ እንጀራ በትርጓሜያችን ላይ ጥቂት ነገር ነግራችሁ ትምህርት እንጠቅል። ምንድን ነው ያ ያ እንጀራ የክርስቶስ ስጋ ነው። እስከ ነገሩ የማን ስጋ ነው? ነገሩ የማን ስጋ ነው? የክርስቶስ ስጋ የክርስቶስ ስጋ የሰው ልጆች ክርስቶስን የምንረዳ ፍቅርም የሚገባኝ ክርስቶስ በልባችን ሰሌዳ ላይ የሚሻለው ክርስቶስን የምናውቅበት አንዱ የክርስቶስ ስጋ እና ደም ስንመላ ክርስቲያኖች ራሱ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ ስድስት ቁጥር ሀምሳ አራት ላይ እንዲህ የሚል ቃል አለ፣ ስጋዬን የበላ ደሜን የጠጣ እሱን አይደለም። እሱ ሌላኛው ጊዜ ተና። ከዚህ ቀጥሎ የምናነበው ስጋዬን የበላ በሎስ ግን ጮክ በሉ፣ ብዙ ህዝብ ነው የሚታየን። እግዚአብሔር ይመስገን። ስጋዬን የበላ ደሜን የጠጣ እኔ በእርሱ እርሱ በእኔ ይኖራል። ይህ በጣም ትክክል። አሁን ክርስቶስን ለማወቅ ክርስቶስን ለመረዳት ክርስቶስን በህሊና ለመሻል ክርስቶስን ለማወቅ አንዱ ሰዎች ሊያደርጉት የሚገባውን የክርስቶስን ሥጋ መብላት፣ የክርስቶስን ደመ መጠጣት እነዚህ አይኖቻቸው ተይዞባቸው የነበሩ የኢየሩሳሌም ተጓለ አይኖቻቸው ተከፍቶ የክርስቶስን መነሳት የተነሳውን ክርስቶስ ማወቅ የቻሉት ክርስቶስ በሰጣቸው እንጀራ ክርስቶስ በሰጣቸው እንጀራ ብቻ ሳይሆን የሰጣቸውን እንጀራ በበሉ ጊዜ የክርስቶስን ሥጋ በበላን ጊዜ የክርስቶስን ደም በጠጣን ጊዜ ከኃጢአት ለኃጢአታችን ይቅርታ ብቻ አይደለም ለገደላችንም መደምሰስ ብቻ አይደለም የእግዚአብሔር ምሕረት ማግኘት ብቻ ሳይሆን ክርስቶስን እናውቀዋለን። ክርስቶስን ማወቅ ብቻ ሳይሆን ያወቅነውን ክርስቶስ እናምነዋለን። እስኪ አመስገኖት ይህንን ጌታ ክብር እና ምስጋና ለ ስለዚህ ክርስቲያኖች እነዚህ ሰዎች እነዚህ ተጓዦች የተያዘውን አይናቸው የተከፈተው በዚህ ልክ፣ እኔና እናንተስ አይኖቻችን እንዲከፈቱ የሚጠቅመን ነገር ለማወቅ እንድንችል የሚያድነንን ነገር ላይ ትኩረት ማድረግ እንድንችል የእግዚአብሔርን ጸጋ መረዳት እንድንችል የእግዚአብሔር ቃል የሚለንን መረዳት እንድንችል ማድረግ ያለብን ማድረግ ያለብን የመጀመሪያ አሁን እያደረጋችሁት ያለውን ነገር ማድረግ የማንን ቃል መስማት ነው። እስከ ነገሩ የማንን ቃል መስማት? የእግዚአብሔርን ቃል መስማት። አሁን እየሰማችሁ አማጌቻ ዋቀየው ሰገሌ ዋቀየው ጠንጌባቸው ጀልታል

አድኛ ለፈከነ ከሰከን ጀሩስ ከሊት ሁባን ነው ሰገለ ዋቃይ ሰገለ ኢየሱስ ንንጀረ ሰገለ ዋቃይ ከዚያ ቀጥሎ፣ የእግዚአብሔር ሥጋና ደም የክርስቶስ ሥጋና ደም። ስለዚህ ክርስቲያኖች እነዚያ የኤማሁስ ተጓዦች ቃሉን በመስማት ደግሞም የተቆረሰውን እንጀራ በመብላት ክርስቶስን እንዳወቁት ሁሉ እኛም ደግሞ ቃሉን ሰምተን ንስሐ ገብተን ሥጋውን በልተን ደሙን ጠጥተን መታወቅ የሚገባውን ክርስቶስን አውቀን ማወቅ ብቻ ሳይሆን አምነነው እስከ መጨረሻ ጸንተን እንድንኖር በቸርነቱ አምላካችን እግዚአብሔር ሁላችንም ይርዳ። አሜን በሉ እንጂ እግዚአብሔር ይርዳ። ዋቅን ይገኘነ ዋጋ ርጋ

እግዚአብሔር አምላካችን ስለ ሁሉም ነገር ስሙ የተመሰገነ ይሁን። በጣም ደስ ትላላችሁ። ፍጻሜያችሁ መድኃኔዓለም ያሳምርላችሁ።